ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሓሳብ ዝሸና ከላሽን ክንውግዝ ዘለና ከላሽን ኣብ ትግራይ ካብ ማንም ዘርእ ንላዕሊ ክትውገዘሉ ዘለዋ ክልል እዩ ናይ እማን ሰላም ግን ብፀሎት ኣይትመፅእ ብቸርች ኣይትመፅእ ወለዶ እዩ ዘምፅሓ ወለዶ ኣቲ ካላሽን ሒዞን ምስባር ምቅፃል እንትጅምር ዝኾነ ይኹን ኢሉ ናብ ሰላም እንትመፅእ በትግራይ ክልል ያለው ትውልድ የያዘውን ጥይት መስበር ማቃጠል ሲጀምር ነው እውነተኛ ሰላም መምጣት የሚችለው ሲሉ ጀነራል ዮሐንስ ገብረ መስቀል አስታወቁ። ጀኔራል ዮሐንስ ገብረ መስቀል በትግራይ ክልል እውነተኛ ሰላም የሚመጣው በጸሎትና ሱባኤ ሳይሆን ጥይት በእጁ ይዞ የሚገኘው ትውልድ የያዘውን ጥይት መስበርና ማቃጠል ሲችል ነው ሲሉ ገልጸዋል። ጥይትን አስቀምጦ ለሰላም ዝግጁ ሲሆን ፌዴራል መንግስት የትግራይን ህዝብ ከለላ መሆን ካልቻለ ያኔ እኔም ጠያቂ ሆናለሁኝ ሲሉም አክለው ገልጸዋል። በትግራይ ክልል ያለው ትውልድ አሁን ከፖፑሊዝም መውጣት አለበት። ትግራይ ህዝብ ተሰብስቦ ሀሳቡን የማያሰማባት ክልል ነው የሆነችው። ባለፈው ሰልፍ የወጡት ታጣቂዎች ሳይቀሩ ይቅርታ ጠይቀው እንዲንበረከኩ የማሸማቀቅ ስራ ተሰርቷል። ህዝብ ምን ይለኛል በሚል በማህበራዊ ሚዲያ ተጠቃሚዎች እና ካድሬዎች ስድብና ማሸማቀቅ ስለሚደርስበት የተሰጠውን ተቀብሎ አፋፍሮ የሚኖር ትውልድ ነው ያለው። ትውልዱ ከዚህ ፖፑሊዝም ወጥቶ ራሱንና እውነተኛ መንገድን እንዲከተልም ጀነራል ዮሐንስ አሳስበዋል። በመጨረሻም ጀነራል ዮሐንስ ገብረ መስቀል ትግራይ ክልል ጥይት ሊወገዝበት የሚገባ እንዲሁም ችግሮችን በሀሳብ የሚፈታበት ክልል መሆን እንዳለበት ለታጣቂዎች ትጥቃቸውን ሰባብረው እንዲጥሉ ሲሉ መልእክታቸውን አስተላልፈዋል። በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ሲሉ አምባሳደር ልዑልሰገድ ታደሰ ገለጹ። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመርጣለች። ኢትዮጵያ ከሁለት ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። ኮፕ በመባል የሚታወቀውና በየዓመቱ የሚካሄደውን የአየር ጸባይ ለውጥ ጉባኤ በአውሮፓውያን 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጀሪያን በመብለጥ ነው። ኢትዮጵያ በአውሮፓውያን 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራትን ድጋፍ አግኝታለች። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃለ ምሕፃር ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛው የአካባቢ ጥበቃ ጉባኤ ነው። በጉባኤው በትራምፕ አስተዳደር ራሷን ካገለለችው አሜሪካ በስተቀር መላው የዓለም ሀገራትና ሌሎችን በአስር ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶችም የሚደረሱበት ጉባኤ ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራትም ያደርጋል። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ኢትዮጵያ ጉባኤውን እንድታስተናግድ መመረጧን አስመልክቶ ባሰሙ ሞት ንግግር በኢትዮጵያ ህዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ብለዋል። ሰላሳኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድም እየተፎካከሩ ይገኛሉ። ሰላሳ አንደኛው የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃሉ ተብሎም ይጠበቃል። አሁን ብራዚል ውስጥ እየተካሄደ በሚገኘው ኮፕ ሰላሳ ጉባኤ ላይ ለመሳተፍ ከዓለም ዙሪያ ሀምሳ ሺህ በላይ ሰዎች ለመሳተፍ ተጋብዘዋል። በጉባኤው ላይ ጋዜጠኞች፣ የአየር ጸባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎች እና የአንድ መቶ ዘጠና አምስት ሀገራት ተወካዮችን ጨምሮ ሌሎች በአካባቢ ጥበቃ ላይ ተሳትፎ ያላቸው አካላት ይገኛሉ። የእንደ አውሮፓውያን አቆጣጠር 2027ቱን ጉባኤ እንድታስተናግድ የተመረጠችው ሀገራችን ኢትዮጵያ ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞችን እየተከለች እና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባችም ትገኛለች። በዚህም በአካባቢ ጥበቃ በኩል ስሟ አገልቶ ይጠቀሳል። ይህንን መረጃ ሮይተርስ ዋቢ በማድረግ ያስነበበው ቢቢሲ ነው። ብሔራዊ ባንክ የገንዘብ ማስተላለፍ አገልግሎት እንዲሰጡ ፍቃድ የተሰጣቸውን ድርጅቶች ስም ዝርዝር ለህዝብ ይፋ አደረገ። የታገደውን ራማዳ ፔይ ማለትም ካህ በህጋዊ አስተላላፊዎች ዝርዝር ውስጥ ዳግም አካቷል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ስም ዝርዝር ለህዝቡ ይፋ አድርጓል። ባንኩ ዛሬ ህዳር ሶስት ቀን ባወጣው መግለጫ ከዘጠና በላይ ለሚሆኑ የገንዘብ አስተላላፊ ድርጅቶች የገንዘብ ማስተላለፍ አገልግሎት እንዲሰጡ ህጋዊ ፈቃድ ማግኘታቸውን አስታውቋል። መግለጫው ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረው እና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት የሚገኘው ራማዳ ፔይ ማለትም ካ ድርጅት በሕጋዊ የገንዘብ አስተላላፊዎች ዝርዝር ውስጥ ዳግም እንዲካተት ተደርጓል ብሏል። የኢትዮጵያ ብሔራዊ ባንክ እንዳስታወቀው ውሳኔው ላይ የተደረሰው በአገልግሎቱ አሰጣጡ ላይ አጠቃላይ ግምገማ ከተካሄደው በኋላ ነው። መግለጫው በሀገሪቱ ሕግና ደንብ መሰረት በድርጅቱ ላይ አስፈላጊ የቁጥጥርና የክትትል ሂደት መደረጉንም ጠቅሷል። ባንኩ አክሎም በአሁኑ ጊዜ አገልግሎት እንዳይሰጡ ታግደው የሚገኙ ሌሎች የገንዘብ አስተላላፊ ድርጅቶች ሁሉ የሀገሪቱን ሕግና ደንብ የሚጠይቀውን መስፈርት ለማ ማሟላት አስፈላጊውን እርምጃ እንዲወስዱም አሳስበዋል። የኢትዮጵያ ብሔራዊ ባንክ ውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋል ሲልም አክሎ አሳስበዋል። የባንኩ መግለጫ ሕጋዊ ፍቃድ በተሰጣቸው ድርጅቶች በኩል ገንዘብ መላክ ደህንነቱ ተጠብቆ እንዲደርስ ከማድረጉም በላይ ሕገወጥ የገንዘብ ዝውውርንና አሸባሪነትን በገንዘብ መደገፍ ለመከልከል ወሳኝ መሆኑንም አብራርቷል። ባንኩ ይህንን የገለጸው የብሔራዊ መረጃና ደህንነት አገልግሎት ሕገወጥ የውጭ ምንዛሪያ አሻጥሮችን ሲፈጽሙ የተደረሰባቸው 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ካስታወቀ ከሁለት ቀን በኋላ ነው። አገልግሎቱ ከህገ ወጥ ተግባር ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውንም ጠቁመዋል። በተጨማሪም በቅርቡ በህገ ወጥ የውጭ ምንዛሪ የወንጀል ተግባር ላይ ተሰማርተዋል የተባሉ የ123 ተጠርጣሪዎች የባንክ ሂሳብ እንዲታገድ መደረጉንም የፋይናንስ ደህንነት አገልግሎት ማስታወቁንም አይዘነጋም። በተመሳሳይ ህጋዊና መደበኛ የባንክ ስርዓትን ወደ ጎን በመተው በህገ ወጥና ትዩ ገበያ የውጭ ምንዛሪ የወንጀል ተግባር ላይ የተሰማሩ 138 ተጠርጣሪዎች የባንክ ሂሳባቸው ታግደዋል። ቬንዚዌላ ለአሜሪካ ጥቃት ራስዋን እያዘጋጀች መሆኑን አሳወቀች። ቬንዙዌላ በርከት ያለ ሀያላን በማንቀሳቀስ የአሜሪካ ጥቃት ለመመከት ዝግጅት ላይ እንደሆነች አስታውቃለች። በላቲን አሜሪካ የዋሽንግተን ግዙፍ የጠር መርከቦች መንቀሳቀሳቸው ለካራካስ ስጋት ሆኖባታል። የትራምፕ አስተዳደር የኒኮላስ ማድሮን መንግስት ለመገልበጥ ውጡን አለው በሚልም ቬንዙዌላ ትወነጅላለች። ጦር የማንቀሳቀስ ዝግጅቱም የባህር የአየር ምድርና የሚሳኤል ሀይሉን የሚያካትት ነው ነው ተብሏል። ፖሊስ፣ ሚሊሻዎችና በጥቅሉ ዜጎችም የዚሁ አካል ናቸው ስትል ካራካስ አሳስባለች። ፕሬዚዳንት ዶናልድ ትራምፕ የማድሮ መንግስት አደንዛዥ እጽ ወደ አሜሪካ ምድር እንዲገባ በማድረግ ወንጀል እየሰራ ነው የሚል ክስ ያቀርባሉ። ምንም እንኳ ዶናልድ ትራምፕ ካራካስ ላይ ጦር የማዝመት እቅዱ የለኝም ቢሉም በካራቢያን ባህር እና በፓስፊክ ውቅያኖስ ያለው ወታደራዊ እንቅስቃሴ ወታደር የማዝመት ያህል ሆኗል። የቱርክ ወታደራዊ አውሮፕላን በጆርጂያ ተከሰከሰ። ከአዘርባጃን ወደ ቱርክ በመመለስ ላይ የነበረ ሲ130 ካርጎ ወታደራዊ አውሮፕላን መከስከሱን መረጃዎች ጠቁመዋል። በአውሮፕላኑ ውስጥ ከ20 በላይ የጦር አባላት የነበሩ ሲሆን የጉዳቱ መጠን ይህ ዜና እስከተጠናከረበት ሰዓት በግልጽ ይፋ ባይሆንም የቱርክ መንግስት ሁሉም አባላት በሕይወት እንደሌሉ ማስታወቅን ግን ዩሮኒውስ አስነብበዋል። የአደጋው መንስኤም በግልጽ ይፋ አልሆነም በእርግጥ ለረጅም ጊዜ ያገለገለና የመጨረሻው ሙከራ እንዲሁም እድሳት እንደ ኤውሮፓያን አቆጣጠር በ2020 የተደረገለት መሆኑ ምናልባትም ለአደጋው መንስኤ ሊሆን እንደሚችል ግምቶች ይቀመጣሉ በጆርጂያ አዘርባጃን ድንበር ላይ የደረሰው አደጋ ለቱርክ አስደንጋጩ ዜና ሆነባታል ሲል ቲአርቲ ዘግቧል ኳታር አሜሪካ ጃፓን ጣሊያን እና ሌሎች ሀገራት ለቱርክ መንግስት መጽናናትን ተመኝቷል